ግብፅና ቱርክ በወሳኙ የባህር ክልል ያደረጉት ጠንከራ ያለ ልምምድ ካይሮን በቴል አቪቭ ጥርስ ውስጥ እንደከተታት ተሰምቷል። ከእስራኤል ጥቃት ሊመጣብኝ ይችላል ብላ መስጋቷን ያላቆመችው ግብፅ አሰላለፏን እያስተካከለች ነው ተብሏል። በጋዛ ወታደሮቿ ስለሚገቡበት ሁኔታም ግልጽ ምላሽ ሰጥታለች። የአንካራና የካይሮ ልምምድ ቀጠናውን አተራምሶታል። ይህ እንደተጠበቀ ሆኖ እስራኤል በኢየሩሳሌም አልአቅሳ መስጊድ ዙሪያ እየቆፈረችው ያለው ዋሻ ከባዱ ውዝግብ ፈጥሯል። ፍልስጤማውያን በቁፋሮ ምክንያት የመስጊዱ ደህንነት አደጋ ላይ ወድቋል እያሉ ይገኛሉ። የየመኑ ሁቴዎች ደግሞ በእስራኤል ወደብ ዕቃ ሊያራግፍ የነበረውን መርከብ አጋይተነዋል ብለዋል። አውሮፓዊቷና የኔቶዋ ሀገር ደግሞ ከእንግዲህ አሜሪካ በሀገሬ ከሚገኘው የጦር ማዘዣ ተነስታ ለእስራኤል አንድ ጥይት እንድታደርስ አልፈቅድላትም ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ሩሲያና ቻይና በወታደራዊ ቴክኖሎጂ እየመጡብን ነው ብለዋል። በጥቂት ዓመታት ውስጥ አደገኛ በሆኑ መሳሪያዎቻቸው ይደርሱብናል ሲሉም አስገራሚ ነገር ተናግረዋል። በዛው በሀገራቸው አሜሪካ ዴሞክራቶችና ሪፐብሊካኖች መስማማት ባለመቻላቸው የፌዴራል መንግሥት የሚያቀርባቸው አንዳንድ አገልግሎቶች እንደሚቋረጡ ተሰምቷል። የአሜሪካ መንግሥት ደሞዝ የማይከፍላቸው ሠራተኞች እንደሚኖሩም ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሁለቱ ግዙፍ የአሜሪካ የፖለቲካ ፓርቲዎች ባለመስማማታቸው ምክንያት የአሜሪካ ፌዴራል መንግስት አንዳንድ አገልግሎቶቹን ለማቋረጥ እንደሚገደድ ታውቋል። ለአንዳንድ ሰራተኞቹ ደሞዝ የሚከፍለው ገንዘብ እንደሚያጣም ይጠበቃል። ከሰባት ዓመት በፊት ነበር ተመሳሳዩ ክስተት ያጋጠመው። እነርሱ ገቨርመንት ሸትዳውን ይሉታል። 2018 እንደ ኤሮፓን አቆጣጠር ላይ ይህ ክስተት ካጋጠመ በኋላ አሁን በዘመነ ትራምፕ ተመልሶ ብቅ ብሏል። ሁለቱ ፓርቲዎች የአሜሪካ መንግስት በሚያውጣው ወጪ ዙሪያ ባለመስማማታቸው ነው ይህ የሆነው። ዶናልድ ትራምፕ ደግሞ ይህ ክስተት የሚያጋጥም ከሆነ በርካታ ሰራተኞችን ከፌዴራል መንግስት እቀንሳለሁ ብለው ሲያስፈራሩ እንደነበር የሚታወስ ነው። የጸጥታ ሰራተኞች፣ የአየር ትራፊክ ተቆጣጣሪዎች እና የጤና ዘርፍ እንዲሁም የብሔራዊ ፓርክ ሰራተኞች ያለ ደሞዝ እንዲሰሩ መገደዳቸው አይቀርም። ከእነዚህ ውስጥ ቁጥራቸው ቀላል የማይባሉት ሳይከፈለን አንሰራም ብለው ቤታቸው ስለሚቀመጡ በርካታ መንግስታዊ አገልግሎቶች እንደሚዘገዩ አሊያም እንደሚቋረጡ ይጠበቃል። ከሰባት ዓመታት በፊት መሰል ክስተት አጋጥሞ ችግሩ ለ35 ቀናት ቆይቶ ነበር። የሪፐብሊካኖቹ ሴናተር ጆንቶን እንደተናገሩት ፓርቲያቸው ሪፐብሊካን ፓርቲ በዲሞክራቶች አላግባብ እንዲጠመዘዝ አንፈቅድም ብለዋል። ዴሞክራቱ ቻክ ሹመር ደግሞ ሪፐብሊካኖች እየዋሹ ነው ብለዋል። ዲሞክራቶቹ በጤናው ዘርፍ መመደብ ያለበት ገንዘብ ከፍ ማለት አለበት በሚል ከሪፐብሊካኖች ጋር ከፍተኛ ሙግት ውስጥ ገብተው እንደነበርም ይታወሳል። በሌላ በኩል ግብፅና ቱርክ ከበድ ያለ ወታደራዊ ልምምድ አድርገው ማጠናቀቃቸው ታውቋል። ይህ ደግሞ በተለይ በቴላቪቭ ዘንድ እንዳልተወደደ ነው የተሰማው። ግብጽ ከቱርክና ከሌሎች ዓለም አቀፍ ኃይሎች ጋር የምትንቀሳቀስበትን መንገድ ቴላቪቭ በሚገባ እያጤነችው እንደሆነ ታውቋል። የወዳጅነት ባህር 2025 የሚል መጠሪያ የተሰጠው የግብፅና የቱርክ ወታደራዊ ልምምድ በሜዲትራኒያን ቀጠና የተካሄደ ሲሆን አብዛኛው ልምምዱ በቱርክ የባህር ግዛት ላይ እንደነበረም ተሰምቷል። ሁለቱ ሀገራት ያለንን ግንኙነት አጠናክረን በቀጠናችን በውሃችን የሚከሰቱ አንዳንድ ጉዳዮችን ለመከታተል እና ለማረም እንዲመቸን ነው ይህንን ልምምድ ያደረግነው ብለዋል። የግብፅ ጦር ቃል አቀባይ ጽህፈት ቤትም ልምምዱ ማንም ላይ ያነጣጠረ አይደለም፣ ነገር ግን በባህር ላይ የሚታየውን ሽብርተኝነት ለመከላከል አመቺ ይሆናል፣ ልምድ ልውውጡ ጦራችንን ያጠናክረዋል ሲል መግለጫ ሰጥቷል። በሁለቱ ጦር ውስጥ የሚገኙት ልዩ ኃይሎች ከበድ ያለ ልምምድ ያደረጉ ሲሆን ልምምዱም በሄሊኮፕተር የታገዘ እንደሆነ ታውቋል። ፀጉረ ልውጥ ጀልባዎች በሜዲትራኒያን አካባቢ ሲንቀሳቀሱ እነርሱን አድኖ ለመያዝም ልምምዱ ጠቃሚ እንደነበር ቱርክና ግብጽ በይፋ ተናግረዋል በቀጠናው ወሳኝ ወታደራዊ ሚና ለመጫወት እንቅስቃሴ እያደረገች የምትገኘው አንካራ ከግብፅ ጋር በዚህ ልምምድ መጣመሯ ለቴል አቪቭ ስጋት እንደሆነባት ማሪፍ ጋዜጣ ዘግቧል። ከበሽር አላሳድ መውደቅ ጋር ተያይዞ በቀጠናው ጡንቿን ለማሳየት አጋጣሚውን እየተጠቀመችበት የምትገኘው ቱርክ ከሰሞኑ ከእስራኤል ጋር አይንና ናጫ ሆና መክረሟም የሚታወቅ ነው። እስራኤልና ቱርክ ከቃላት ያለፈ ውዝግብ ውስጥ የገቡ እንደሆነ ይታወቃል። ለቆጵሮስ በቅርቡ ኤምኤክስ የተባለ የአየር መቃወሚያ ሥርዓት ያስረከበችው የኔታንያሁ ሀገር እስራኤል ከቱርክ ጋር ከፍተኛ ፍጥጫ ውስጥ መግባቷ የሚታወስ ነው። ቱርክና ግብፅ ያደረጉት ወታደራዊ ልምምድ ለቆጵሮስና ለግሪክም ጭምር በመልካም ሁኔታ አልታየም ይላል የአልአሽራቅ አልአውሳት ዘገባ። ከግሪክና ከቆጵሮስ ጋር ታሪካዊ ውዝግብ ያለባት ቱርክ ይህንን ልምምድ ያደረገችው ለእኛ ነው በሚል ሁለቱ ሀገራት እንደሳሉት ዘገባው ጠቅሷል። ግብፅ ደግሞ አጋጣሚውን ተጠቅማ ከዚህ ቀደም ቱርክን ለማበሳጨት ከቆጵሮስና ከግሪክ ጋር ስትሰራ እንዳልነበር፣ አሁን ደግሞ ከቱርክ ጋር የማስታርቅበት እድል ይኖራል በሚል በቀጠናው የበለጠ ሚና ለመጫወት የሚያስችላትን አጋጣሚ እየተጠቀመችበት ነው ተብሏል። ታላቁ እስራኤል የሚለውን ቃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአንደበታቸው ካወጡ ጀምሮ ካይሮ ነገሩ ስላልጣማት በአካባቢው ከሚገኙ ኃይሎች ጋር አዳዲስ ጥምረቶችን ለመፍጠር እንቅስቃሴ እያደረገች ትገኛለች። ኳታር በእስራኤል በተመታችበት ጊዜም ልዩ የሆነ ኔቶን የሚመስል የአረብና የሙስሊም ጦር በቀጠናችን እንገንባ እናቋቁም ማለቷና በኋላም በራሷ በኳታር እንዲሁም በተባበሩት አረብ ኤምሬትስ ውድቅ እንደተደረገባት ይታወቃል። አሁን ደግሞ ፊቷን ወደ አንካራ አዙሯ ከኤርዶዋኗ ሀገር ከቱርክ ጋር ለመስራት እንቅስቃሴ እያደረገች ትገኛለች። ምስራቅ ኢየሩሳሌምን፣ ዌስት ባንክን፣ ሲናይን ጎላን ተራሮችን ይጠቀልላል የተባለው የእስራኤል ታላቁ እስራኤል ፕሮጀክት በግብፅ አጥንት ውስጥ የገባ ከፍተኛ ስጋት እንደሆነ ይነገርለታል። ግብፅ በሜዲትራኒያን አካባቢ የሚወጣውን ጋዝ ከቱርክ ጋር በቅርበት ለማውጣት ወታደራዊ ልምምዱ እንደ መነሻ የሆናት አለም እየተባለ ይገኛል። በተመሳሳይ ግብፅ ዶናልድ ትራምፕ በጋዛ ጉዳይ ላይ ያቀረቡት ሐሳብን በተመለከተ አንዳንድ ጥርጣሬዎች እንዳሏት ተሰምቷል ምንም እንኳን ከበርካታ ሀገራት ጋር ሆና እሰይ አበጃችሁ፣ መልካም ነው፣ የትራምፕ የሰላም ሀሳብ ይስማማናል ብትልም ወደ ጋዛ ጦሬ የሚገባው ግን የእስራኤል ጦር ከጋዛ ሙሉ ለሙሉ ለቆ ከወጣ ነው ብላለች። ዓለም አቀፍ የመረጋጋት ኃይል የሚል መጠሪያ የተሰጠው ልዩ ኃይል በጋዛ እንደሚገባ የሚጠበቅ ሲሆን የትራምፕ የሰላም ሀሳብ መሬት ላይ የሚወርድ ከሆነ ግብፅ በዚህ ኃይል ውስጥ የሆነ ሚና እንደሚኖራት ይጠበቃል። ታዲያ ግብፅ ይህንን የማደርገው የእስራኤል ጦር ሙሉ ለሙሉ ከጋዛ የሚወጣ ከሆነ ነው ብላለች። የፍልስጤም አስተዳደር በጋዛው የሰላም እቅድ ላይ በሚገባ አለመካተቱም አስቆጭቶኛል፣ ከፍቶኛል ብላለች። ካይሮ ይህንን በአደባባይ ባታወጣውም ቅሬታዋ ግን ይህንን በአደባባይ ባታወጣውም ቅሬታዋን ግን ሚድል ኢስት አይ ዘግቦታል። በሌላ በኩል ከእስራኤልና ከቀጠናው ፖለቲካ ሳንወጣ እስራኤል በኢየሩሳሌም በአልአቅሳ መስጊድ ዙሪያ ዙሪያውን የገነባችው ዋሻ መነጋገሪያነቱን ቀጥሏል። ከፍተኛ ውዝግብ የፈጠረው ይህ ግንባታ በእስራኤል በኩል ለአርኪኦሎጂያዊ ምርምር የሚረዳ ታሪካዊ ጉዳዮችን፣ ሁነቶችን ለማጥናት የሚመች እንጂ ሌላ ነገር የታሰበበት አይደለም በሚል ምላሽ ተሰጥቶበታል። ፍልስጤማውያንና በአካባቢው የሚገኙ ሙስሊሞች ግን የአልአቅሳን ደህንነት ዋሻው ይፈታተናል ሲሉ መግለጻቸው ይታወቃል። አናዶሉ እስራኤል የሰራችውን ዋሻ በቪዲዮው ጭምር አረጋግጦ ለዓለም ካሳየ በኋላ በርካቶች ስጋቱን እየተረዱት ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ በርካታ ባለሥልጣናት አካባቢውን እየጎበኙ ያሉ ሲሆን እስራኤልን ለመጎብኘት የሚመጡ የሃይማኖት ተጓዦችም አካባቢውን እንዲጎበኙ እስራኤል ሳታስብ አልቀረችም ተብሏል። የቤተ መቅደስ ተራራ ብለው አካባቢውን የሚጠሩት አይሁዶች አልአቅሳ መስጊድ ምንም እንኳን በምስራቅ ኢየሩሳሌም የሚገኝ ሶስተኛው ታላቅ የእስልምና ቅዱስ ስፍራ ቢሆንም በአካባቢው ላይ እኛም ይገባኛል የሚለው የአይሁዶች እምነት አላቅሳ መስጊድ የሚጓዙ ተጓዦችን ሳይቀር እንደሚረብሽ ይታወቃል ሐማስም በእስራኤል ላይ የፈጸመውን ጥቃት እስራኤል አላቅሳ መስጊድን ስለምትረብሽ ኦፕሬሽን አላቅሳ ብሎ ሰይሞት እንደነበር ይታወቃል አላቅሳን ጀምሮ ምስራቅ ኢየሩሳሌምን በ1967ቱ የአረብ እስራኤል ጦርነት የተቆጣጠረችው አይሁዳዊቷ ሀገር በ1980 ደግሞ ሙሉ ለሙሉ ከተማዋን በእጇ ብታስገባም ዓለም አቀፍ ማኅበረሰቡ ግን ያንቺ ነው ብሎ አልተቀበለላትም። ምስራቅ ኢየሩሳሌምም የፍልስጤም ዋና ከተማ እንድትሆን ዓለም አቀፍ ማኅበረሰቡ መሻት እንዳለው ይታወቃል። በሌላ በኩል የየመኖቹ ሁቲዎች በኤደን ባህረ ሰላጤ ወደ እስራኤል ዕቃ ሊያራግፍ ሲጓዝ ነበር ያሉትን መርከብ ማጋየታቸውን ተናግረዋል። ሚነርቫ ግራት የተባለው ይህ መርከብ የሆላንድን ሰንደቅ ሰቅሎ ነበር ሲንቀሳቀስ የነበረው። በቀይ ባህር በኤደን ባሕረ ሰላጤ የሚንቀሳቀሱ መርከቦች ወይ ከእስራኤል መነሳት የለባቸውም አሊያም ደግሞ ወደ እስራኤል መሄድ የለባቸውም የሚለውን የሁቲዎች ማስጠንቀቂያ በመተላለፍ ወደ እስራኤል ሊገሰገስ ሲል አግኝተነው በክሩዝ ሚሳኤል መተነዋል ብለዋል የሁቲዎች ወታደራዊ ቃል አቀባይ ያያ ሳሬ። ከመቶ በላይ መርከቦች ላይ ሚሳኤልና ድሮን ያዘነቡት ሁቲዎች ወደ እስራኤል የሚገባም ከእስራኤል የሚወጣም ማንኛውም መቃ የሚንቀሳቀሰው በጋዛ ላይ ተመሳሳዩ ነፃነት ሲኖር ነው ብለዋል። በሌላ በኩል አውሮፓዊቷና የኔቶዋ ሀገር ስፔን የአሜሪካ የጦር መሳሪያዎች የጦር ቤዜን ተጠቅመው ወደ እስራኤል እንዲጓዙ አልፈልግም ብላለች። ኤልፓይስ እንደዘገበው የስፔን መንግስት በዚህ ውሳኔው ጸንቶ አሜሪካ የጦር መሳሪያ እንቅስቃሴዎቿን የምታደርገው ከስፔን ውጭ ባሉ ሀገራት እንደሆነም ታውቋል። ሮታና ሞሮን በተባሉ የጦር ቤዞቿ አማካኝነት የአሜሪካ ጦር ከፍተኛ እንቅስቃሴ የሚያደርግ ቢሆንም የአሜሪካ የጦር አውሮፕላን አብራሪዎች በእነዚህ ባህር ገብ በሆኑ አካባቢዎች የሚዝናኑ ቢሆንም የስፔን መንግስት ግን ከእስራኤል ጋር የገባበትን ውዝግብ ከፍ አድርጎ ከእንግዲህ የጦር መሳሪያዎች ይህንን የጦር ቤዝ ተጠቅመው ወደ እስራኤል እንዲደርሱ አልፈልግም የሚል ጠንከር ያለ አቋም እንደያዘም ታውቋል። በአትላንቲክ ጫፍ የሚገኙ እንዲሁም በሲቪ አካባቢ የሚገኙ የጦር ቤዞች የአሜሪካን የጦር መሳሪያዎች ወደ እስራኤል እንዲያስተላልፉ አንፈቅድም ያለችው ስፔን አሜሪካም ይህንን እያከበረችልኝ ነው ብላለች። ኤፍ 35 የጦር ጀቶቿን ወደ እስራኤል ልታዘዋውር የነበረችው አሜሪካ ከስፔን ይልቅ ፖርቹጋልን መርጣ የጦር መሳሪያዎቹን ወደዚያ ስፍራ እንዳንቀሳቀሰችም ይፋ አድርጋለች። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሽያ እና ቻይና እየደረሱብን ነው ብለዋል። የጦር ሰርጓጅ መርከቦቿን በኒኩሌር ኃይል የሚሰሩ ሰርጓጅ የጦር መርከቦችን በተመለከተ ሞስኮና ቤጂንግ ገስግሰዋል። የጥቂት ዓመታት ጉዳይ ነው፣ ይደርሱብናል ብለዋል ዶናልድ ትራምፕ። እስካሁን በዓለም አንደኛ እኛንን፣ ሰርጓጅ የጦር መርከቦቻችን በመላው ዓለም አይገኙም። ሩሲያ ትከተለናለች፣ ቻይና ደግሞ ሦስተኛውን ስፍራ ይይዛለች። አሁን ባለው ሁኔታ 25 ዓመት ወደፊት ብንጓዝም በሚቀጥሉት አምስት ዓመታት ግን ሁለቱ ሀገራት ጠንክረው ሰርተው የሰፋውን ክፍተት ሊያጠቡ ይችላሉ ብለዋል ዶናልድ ትራምፕ። በኒውክሌር ኃይል የሚሰሩ የጦር መርከቦችን ብቻ ነው ወይስ ኒውክሌር የሚጭኑ የጦር መርከቦችን ነው የሚለውን ነገር ግን በግልጽ አላስቀመጡም። ሩሲያ በቅርቡ ይፋ እንዳደረገችው በአርክቲክ ድንገት ገብተው ከራዳር እይታ መውጣት የሚችሉ አደገኛ የጦር መርከቦችን ሰርታ አሰማርታቸዋለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የታማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።